እርሶ ወይም የእርሶ የሆኑ ቤተሰብ ወይም ወዳጆ ምናልባት በቅርብ ጊዜ የጡት ካንሰር እንዳለበ ተነግሮ ሊሆን ይችላል። ይህ ቪዲዮ የጡት ካንሰር ምን እንደሆነና ሰውነቶትን እንዴት ሊጎዳ እንደሚችል ለመረዳት ይረዳውታል። ጡቶች በደረቶ ላይ በቀጥታ ከቆዳው ስር የሚቀመጡ ጥንድ አካላት ናቸው። ከጡቱ ውጭ ያለው የጡት ጫፍ ነው። በዙሪያው ያለው የጠቆረው የቆዳ ክበብ ኤሪዮላ ይባላል። ጡቶች የተሰሩት ከፋቲ ቲሹ ወተት ከሚያመነጩ እጢዎችና ዳክት ከሚባሉ ቱቦዎች ነው። ትልቅ የሊንፍ ቬዘልስ እና ሊንፍ ኖዶች በጡት ውስጥ እና በጡት ዙሪያ ይገኛሉ። ከጡት ውስጥ ያለው ፈሳሽ በሊንፍ ቬዘልስ በኩል ወደ ሊንፍ ኖዶች ይገባሉ። ፈሳሹ እንደ ባክቴሪያ ወይም ቫይረሶች ያሉ ጎጂ ንጥረ ነገሮችን ከያዘ በሊንፍ ኖዶች ውስጥ ያሉ የበሽታ ተከላካይ ህዋሳት ያጠቋቸዋል፣ ያጠፏቸዋልም። አብዛኛውን ፈሳሽ በብብቶ ስር ባለው ሊንፍ ኖዶች ያልፋል ከዚያም በሌሎች ሊንፍ ኖዶች እና ቧንቧዎች ወደ ደሙ ይገባል። አብዛኛው የጡት ካንሰር የሚጀምረው በጡት ቱቦዎች ውስጥ ነው፣ ነገር ግን በማንኛውም የጡት ክፍል ውስጥ ሊያድግ ይችላል። እዚህ የካንሰር ሕዋሳት የሚፈጥሩ በቧንቧ ውስጥ ከከተማቹ ሴሎች ነው ሊያድጉና ሊባዙ ይችላሉ። የካንሰር እብጠት ይፈጥራሉ። ከዚያ በኋላ የካንሰር ሕዋሳት በኒልፍኖዶች ውስጥ ሊሰራጩ ይችላሉ። የሚከተሉት የጡት ካንሰር ምልክቶች ሊሆኑ ይችላሉ። እነዚህ ምልክቶች ሁሉንም የሚያካትቱ እንዳልሆኑ ልብ ይበሉ። በተለመደው የጡት ምርመራ ወቅት እርስዎ ወይም ዶክተሮ በጡቶ ወይም በብብቶ ስር ትንሽ ጠንካራ የሆነ እብጠት ሊሰማዎት ይችላል። በተጨማሪም ከጡት ጫፎ የሚወጣ ፈሳሽ ሊኖሮት ይችላል ወይም በጡቶ ቆዳ ላይ ጎድጎድ ያለ ዲምፕል ሊያዩ ይችላሉ። ዶክተሮ የካንሰር እድገት ደረጃዎችን ለመግለጽ የተወሰኑ ቀናትን ይጠቀማሉ። የጡት ካንሰር ወይም እድገት ውስብስብ ነው። የሚከተሉት እንደ አጠቃላይ እይታ ናቸው እንጂ ሁሉንም የሚያካትቱ አይደሉም። ደረጃ ዜሮ ማለት ያልተለመዱ ህዋሳቶች ተገኝተዋል፣ ነገር ግን ከተነሱበት ወደ ሌሎች የጡት ቲሾች አልተሰራጩም ማለት ነው። ደረጃ አንድ ማለት በጡትሽ ውስጥ ከ2 ሴንቲሜትር በታች የሆነ እጢ አለ ማለት ነው። ደረጃ ሁለት ማለት በብብት ሊንፍ ኖዶች ውስጥ ካንሰር ያለበት ከ2 ሴንቲሜትር እስከ 5 ሴንቲሜትር ያለው እጢ ሊኖር ይችላል። እንዲሁም የትኛው ሊንፍ ኖዶች ውስጥ ያልተሰራጨ ከ5 ሴንቲሜትር በላይ የሆነ እጢ አለ ማለት ነው። ደረጃ 3 ማለት በብብት ሊንፍ ኖዶች ውስጥ ካንሰር ያለበት ማንኛውም መጠን ያለው እጢ አለ ማለት ነው። እንዲሁም እጢው ደግሞ ወደ ደረት ወደ ጡት ቆዳና በብብት ውስጥ ወደሚገኙ ሊንፍ ኖዶች ተሰራጭተዋል። ደረጃ አራት ማለት ካንሰሩ ወደ ሩቅ የአካል ክፍሎች ተሰራጭቷል ማለት ነው። የጡት ካንሰር እንዴት እንደያዙ እያሰቡ ሊሆን ይችላል። የጡት ካንሰር ማን እንደሚይዘው በትክክል መተንበይ ባይቻልም ለበሽታው ተጋላጭነቱን ከፍ ሊያደርጉ የሚችሉ አንዳንድ ነገሮች አሉ እነዚሁም ሴት መሆን እድሜ መጨመር የሆርሞን ምትክ ህክምና መውሰድ ከ30 አመት እድሜ በኋላ የመጀመሪያ ልጆትን መውለድ ለደረት ጨረር መጋለጥና የጡት ካንሰር የቤተሰብ ታሪክ ይህ ዝርዝር ሁሉንም ያካተተ አይደለም የጡት ካንሰር ምርመራ ሲያደርጉ ከሀኪሞ እና ከካንሰር እንክብካቤ ቡድኖ ጋር መነጋገሮን ይቀጥሉ